አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የጥቅምት 19 2018 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር እየመራው ፋይዛ ሙሐመድ ከእናንተ ከተመልካቾች ጋር እቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቆ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉ ተነገረ! ኒውዮርክ ታይምስ በጋዛ ላይ የሚያቀርበው ዘገባ አድሏዊ ነው ያሉ ከ150 በላይ የጋዜጣው ጸሐፊያን ራሳቸውን አገለሉ። የእስላማዊ ሀገራት ትብብር ድርጅትና ሙስሊም ወርልድ ሊግ በሱዳን አልፋሽር ከተማ ታጣቂዎች በሰላማዊ ዜጎች ፈጽመውታል የተባለውን ጥቃት በማውገዝ አስቸኳይ ተኩስ አቁም እንዲደረግ ጠየቁ። የሚሉት የሚንበር ኸበር አበይቱ ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን የነዳጅና ኢነርጂ ባለስልጣን አስታወቀ። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። የነዳጅና ኢነርጂ ባለስልጣን ከመንግስት በተሰጠ አቅጣጫ መሰረት የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን አስታውቀዋል። ባለስልጣኑ ይህንን ያስታወቀው የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናትና የነዳጅ ውጤቶች የስርጭት ቀመር የአሰራር ስርዓት መመሪያ የነዳጅ አቅራቢ ኩባንያዎች በተገኙበት በተደረገበት መድረክ ላይ ነው። የባለስልጣኑ ምክትል ዋና ዳይሬክተር አቶ ዲባራ ፉፋ የአዳዲስ ማደያዎችን ጉዳይ በተመለከተ ሲያስረዱ፣ አዳዲስ ኩባንያዎች ባሉበት ይቆያሉ ብለዋል። ከተወሰነላቸው በጣት ከሚቆጠሩት ግንባታዎች ውጪ የግንባታ ፈቃድ መስጠት አዲስ የማስጀመር ሂደት ባለበት እንዲቆም መንግስት ወስነዋል፣ ያሉት ምክትል ዋና ዳይሬክተሩ ያሉትን በአግባቡ መጠቀም ያስፈልጋል ሲሉ አስረድተዋል መባሉን የሪፖርተር ዘገባ ያመለክታል። የክልል አመራሮችም ነዳጅን ከመቆጣጠር ሂደት እጃቸውን እንዲያወጡ መንግስት ግልጽ መመሪያ መስጠቱን ገልጸዋል። ነዳጅ የማውጣት ሂደትና የተፈጥሮ ጋዝ ማምረት ተጀምረዋል ያሉት አቶ ዲባራ የጋዝ ምርትና የመሠረተ ልማት ደረጃ እንዲወጣለት ከኢትዮጵያ ደረጃዎች ኢንስቲትዩት ጋር ሥራዎች መጀመራቸውን ተናግረዋል። ቀጣዩ ተግባር ጋዙ እንዴት ይከፋፈላል፣ ማን ያከፋፍለዋል፣ ማደያውስ እንዴት ይገንባል፣ የሚለው መሆኑንና በዚህ ሥራ የሚሰማሩ ጊዜው ሲደርስ ይፋ እንደሚደረጉ ጠቅሰዋል። የተፈጥሮ ጋዝ ሲወጣ የቤንዚን ተሽከርካሪዎች አብረው እንደሚቀየሩ የጠቀሱት አቶ ዲባራ የጭነትና የማከፋፈል አገልግሎት የሚሰጡ ኩባንያዎች የሚመረጡት በዜግነት ሳይሆን በሚሰጡት ጥራት ያለው አገልግሎት በመሆኑ ቀድመው ዝግጁ እንዲሆኑ አሳስበዋል። የባለስልጣኑ ዋና ዳይሬክተር ደስታው መኳንንት በበኩላቸው በአራት መስፈርቶች ማደያ የሌላቸው ከፍተኛ መጨናነቅ ያለባቸው በኮሪደር ልማት የፈረሱና ውስን ማደያዎች ያላቸው በተለይ ደግሞ ኮንትሮባንድ የሚበዛባቸው አካባቢዎች ያልሆኑ ተብሎ በኮሚቴ በዝርዝር ታይቶና ተለይቶ የጠቅላይ ሚኒስትር ጽሕፈት ቤት ከፈቀዳቸው ዘጠኝ ያህል ማደያዎች ግንባታ ውጪ ጉዳዩ ዝግ ነው ብለዋል። ለማንም የግንባታ ፈቃድ እንደማይሰጥና አሁን ያለው የነዳጅ አቅርቦትና ትስስር እስከሚስተካከል ድረስ የማደያ ግንባታን የተመለከተ ጉዳይ እንደማይስተናገድ ዋና ዳይሬክተሩ አስረድተዋል። በአሁኑ ወቅት እየተገነቡ ስላሉ ማደያዎች ከክልሎች የተወሰደ ዝርዝር መረጃ እንዳለ ያወሱት ዋና ዳይሬክተሩ በዘርፉ ያለው ችግር ሲስተካከል ግንባታ እንደሚፈቀድ ጠቁመዋል። አሁን ባለው አሰራር የማደያ ስርጭቱ ትልቅ ክፍተት ያለበትና ፍትሐዊ እንዳልሆነ የጠቀሱት ዋና ዳይሬክተሩ ለአብነት አንዱ ከተማ ሰላሳ ማደያ አለው ሶስትና አምስት ያለው ከተማም አለ ማደያዎች ለተጠቃሚዎች ተደራሽ በሚሆን መንገድ የተገነቡ አይደሉም ይህንን የተመለከተ ማስተር ፕላን እየተዘጋጀ ነው በአጭር ጊዜ እንጨርሳለን ብለዋል የአዳዲስ ኩባንያዎች ግንባታን ላልተወሰነ ጊዜ የሚከለክለው ውሳኔ ከተላለፈ ሁለት ሳምንት እንደሞላው የባለስልጣኑ የሕዝብ ግንኙነትና ኮሚኒኬሽን ሥራ አስፈጻሚ ወይዘሮ በቀለች ኩማ ገልጸዋል። አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ራስ ገዝ ለመሆን ዝግጅት እያደረገ ነው ተባለ። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ራስ ገዝ ለመሆን የቅድመ ዝግጅት ተግባር እያከናወነ መሆኑን የዩኒቨርሲቲው ፕሬዚዳንት ዶክተር ለሚጉታ ተናግረዋል። ፕሬዚዳንቱ ተቋሙ የትምህርት ጥራትን በማስጠበቅ ለሀገር እድገት በሚገባው ልክ አስተዋጽኦ እንዲያደርግ ራስ ገዝ ለመሆን እየተዘጋጀ መሆኑንም ገልጸዋል። ዩኒቨርሲቲው ከዝግጅቱም ውስጥ የተቋማዊ ግምገማ ሰነድ፣ ስትራቴጂክ እቅድ፣ ፖሊሲ እና መመሪያዎች እንደሚገኙበት ጠቅሰዋል። ይህን ተከትሎ ዩኒቨርሲቲው ራስ ገዝ የመሆን ጥያቄውን ለትምህርት ሚኒስቴር በይፋ ማቅረቡን የዩኒቨርስቲው ፕሬዚዳንት አስታውቀዋል። በተለይ የመማር ማስተማር የምርምርና የቴክኖሎጂ ሽግግር ስራዎችን ውጤታማ ለማድረግ የመሰረተ ልማት ግንባታ ላይም ዩኒቨርሲቲው ከፍተኛ ትኩረት ሰጥቶ እየሰራ እንደሚገኝ ገልጸዋል። ከነዚህ ስራዎች ውስጥ ባለፈው በጀት ዓመት የተጠናቀቀው የምርምር ፓርክ ግንባታን አንስተዋል። በዚህ የምርምር ፓርክ ውስጥ ለሚገኙ አምስት የልህቀት ማዕከላት ሰላሳ ቤተ ሙከራዎችን የማደራጀት ስራ ተጀምሯል ብለዋል። ይህ ፓርክ ከዩኒቨርሲቲው ባሻገር እንደ ሀገር በሳይንስና ቴክኖሎጂ ዘርፎች ግዙፍና ልዩ የምርምር ማዕከል በመሆን የላቀ ፋይዳ እንደሚኖረው አስረድተዋል፣ መባሉን የኢትዮጵያ ዜና አገልግሎት ዘግቧል። የሕዝብ ተወካዮች ምክር ቤት የራስ ገዝ ዩኒቨርሲቲ ማቋቋሚ አዋጅ ቁጥር 1294 ህዝባር 2015 በአብላጫ ድምፅ ማጽደቁ ይታወሳል። ቀጥለናል። ሳውዲ አረቢያ በመስጂድ አቅራቢያ ትንባሆ እንዳይሸጥ አገደች። ሳውዲ አረቢያ ከዚህ ቀደም የነበረውን የትንባሆ ደንብ በማሻሻል መሸጫ ሱቆች ከመስጂዶች እና ከትምህርት ተቋማት ቢያንስ ከ150 ሜትር ርቀው እንዲከፈቱ አስገዳጅ ህግ አውጥታለች። ደንቡ ምግብ ቤቶችና ካፌዎች የትንባሆ ምርቶችን ከማቅረባቸው በፊት ልዩ ፍቃድ ማግኘት እንደሚኖርባቸው የሚያስገድድ መመሪያ እየተላለፈበት ነው። በደንቡ ላይ ትንባሆ ለታዳጊዎች እንደማይሸጥ ግልጽ የሆነ ምልክት ውጪ ላይ እንዲታይ የሚያስገድዳል። በተጨ በተጨማሪም የትንባሆ መሸጫዎች ከመስጂዶች እና ከትምህርት ተቋማት እንዲርቁ ከማስገደዱ በተጨማሪ አገልግሎት ሰጪዎች የትንባሆ ማጨሻ ስፍራዎችን ከምግብ ማዘጋጃ ቦታዎች እንዲያርቁ ያደርጋል። ከዚህ ውጭ ትንባሆን ከተከለከለ ስፍራ ውጪ ማጨስን አግዷል። የሀገሪቱ መንግስት በችርቻሮ ንግድ ላይ የተሰማሩ እና መስተንግዶ ላይ የሚሰሩ ለደንቡ ተገዢ መሆናቸውን ለማረጋገጥ የማዘጋጃ ቤት ባለስልጣናት እና በጤና ባለስልጣናት በቅንጅት እንዲሰሩ መመሪያ አስተላልፈዋል። አዲሶቹን ደንቦች ጥሰው የሚገኙ አገልግሎት ሰጪ ተቋማት ፈቃዳቸው ሊሰረዝና የገንዘብ ቅጣት እንደሚከተላቸው ኢስላሚክ ኢንፎርሜሽን ዘግቧል። ቀጥለናል። የህንድ ባለስልጣናት ባለፉት ሳምንታት በሺዎች የሚቆጠሩ ሙስሊሞችን በቁጥጥር ስር መዋላቸው በሰብአዊ መብት ተሟጋቾች ዘንድ ትችት እያስተናገደ ይገኛል። በዚህ ብቻ ሳይመለሱ በበርካታ ግዛቶች ውስጥ በሚገኙ ሙስሊሞች በሚበዙባቸው ሰፈሮች የኢንተርኔት አገልግሎት እንዲቋረጥ በማድረግ መኖሪያ ቤቶችንም በቡልዶዘር አፍርሰዋል። ከድርጊቱ ጀርባ ያለውን ጉዳይ አህመድ አብዱራህማን ተመልክቶታል። የህንድ ባለሥልጣናት ባለፉት ሁለት ወራት በሺዎች የሚቆጠሩ ሙስሊሞችን በቁጥጥር ሥር አውለዋል። በዚህ ብቻ ሳይመለሱ በበርካታ ግዛቶች ውስጥ በሚገኙ ሙስሊሞች በሚበዙባቸው ሰፈሮች የኢንተርኔት አገልግሎት እንዲቋረጥ በማድረግ መኖሪያ ቤቶችንም በቡልዶዘር አፍርሰዋል። ለዚህ ምክንያት ያደረጉት ምዕመናን ሙሐመድን ሰለላሁ ዐለይሂ ወሰለም እወዳለሁ ማለታቸውን ለማቆም ፈቃደኞች አልሆኑም በሚል ነው። የህንድ ባለሥልጣናት ለእስር ሰበብ ያደረጉትን ይህን ሐረግ ምዕመናን በመላ ሀገሪቱ በባነሮች፣ ቲሸርቶችና በማኅበራዊ ሚዲያ ልጥፎች ላይ አትመው ታይተዋል። ባለሥልጣናት ይህን ሐረግ መጠቀምን ኅብረተሰብን ስጋት ላይ የሚጥል ነው ብለዋል። የባለሥልጣናቱ ድርጊት በሰብዓዊ መብት ተሟጋቾች ከፍተኛ ትችት እያስተናገደ ይገኛል። ይህን ድርጊት ቶለፈንድ የሚል ርዕስ የሰጠው ሚድል ኢስት አይ እንደዘገበው ክስተቱ የጀመረው ነሐሴ 29 2017 በሰሜናዊ የሀገሪቱ ክፍል በሚገኘው ካምፑር ነው። በዚህ አካባቢ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን የሚያወድስ የአደባባይ መሰናዱ ተዘጋጅቶ ነበር። ድግሱን ያስተናገደችው ካምፑር በህንድ ውስጥ በሕዝብ ብዛት በሁለተኛ ደረጃ ላይ የምትገኝ ከተማ ነች። ግዛቱ በህንድ ውስጥ በርካታ ሙስሊም ነዋሪዎችን ያቀፈም ነው። የፖሊስ የመጀመሪያ ደረጃ ሪፖርት እንደሚያመለክተው በሰሜን ህንድ ዑታር ፕራዴሽ ግዛትና በሌሎችም ግዛቶች 38 ሰዎች በወቅቱ በቁጥጥር ስር ውለዋል። የሲቪል መብቶች ጥበቃ ማኅበር መረጃ እንደሚያመለክተው ደግሞ ከነሐሴ መጨረሻ ቀናት ጀምሮ በተከታታይ በነበሩ ሦስት ሳምንታት ውስጥ 265 ሰዎች ታስረው በአጠቃላይ 4505 ሙስሊሞች በይፋ ክስ ተመሥርቶባቸዋል። ነገር ግን ሥርዓቱን ተከትሎ በበርካታ የህንድ ከተሞች ሙስሊም ወጣቶች አደባባይ በመውጣት ሙሐመድን እወዳለሁ የሚሉ ባነሮችን በስፋት ይዘው መታየታቸውን ሲቀጥሉ ባለሥልጣናት በምላሹ የኃይል እርምጃ ወስደዋል። ይህ በእንዲህ ባለበት በምዕራባዊ ኡታር ፕራዴሽ ከተማ ባሬሊ ድርጊቱን በተቃወሙ አንድ ኢማም የተመራው ሰልፍ ወደ ግጭት ከተቀየረ በኋላ ውጥረቱ ተባብሷል። ለዚህ ሰበብ የሆነው በቀጣዩ ቀን ፖሊስ ሰልፈኞችንና ኢማሙን ብቻ ሳይሆን ዘመዶቻቸውንና ረዳቶቻቸውንም ጨምሮ ሰባ አምስት ሰዎችን በቁጥጥር ስር መዋሉ ነው። ግጭቱን ይበልጥ ያባባሰው የአካባቢው ባለሥልጣናት ከተከሳሾች ጋር ግንኙነት አላቸው የተባሉ አራት ንብረቶችን በቡልዶዘር ማፍረሳቸው ነው። ባለሥልጣናት ይህን ሲፈጽሙ ምንም ዓይነት ቅድመ ማስጠንቀቂያም ሆነ የፍርድ ቤት ትዕዛዝ አልተሰጠበትም። ከቅርብ ዓመታት ወዲህ በሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ በሚመራው አገዛዝ ስር ባለሥልጣናት በበርካታ ግዛቶች በተለይም በኡታር ፕራዴሽ ዝቅተኛ ገቢ ያላቸውን ቤተሰቦችና አናሳዎችን ቤት በማፍረስ የቅጣት እርምጃ ወስደዋል። በ2024 መጨረሻ ላይ የሀገሪቱ ጠቅላይ ፍርድ ቤት ያለተገቢው ሂደት በወንጀል ተሳትፎ ተጠርጥረዋል በሚል ምክንያት የዜጎችን ንብረት ማፍረስ ሕገ መንግሥታዊ አይደለም በሚል እንዲቆም ትዕዛዝ ቢያስተላልፍም ባለሥልጣናት ከድርጊታቸው የሚመለሱ አልሆኑም። ሙስሊሞችን ሰለባ ያደረገው ይህ ድርጊት በሙስሊም ማኅበረሰብ ውስጥ ቁጣን ሲቀሰቅስ፣ በባለሥልጣናት ዘንድ አድሎ እንዲፈጸም የበለጠ አበረታቷል። የህንድ ባለሥልጣናት የተለያዩ ማኅበረሰቦች ሃይማኖታዊ መገለጫዎችን በሚያስተናግዱበት መንገድ ላይ ከፍተኛ ልዩነት እንደሚያሳዩ ተቺዎች ጠቁመዋል። ሙስሊሞች ሙሐመድን ሰለ ላሁ ዐለህ ወሰለም እወዳለሁ የሚል ባነርና ቲሸርት በመልበሳቸው ለእስራት በሚዳረጉበት ህንድ የሂንዱ ሃይማኖታዊ ሰልፎች ብዙውን ጊዜ በፖሊስ ይታጀባሉ። አንዳንድ ጊዜም ሄሊኮፕተሮች መንግሥት የኛ ናቸው ለሚላቸው የሂንዱ እምነት ተከታዮች አበባ ያዘንባሉ።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 ከቆይታ በኋላ የእስላማዊ ሀገራት ትብብር ድርጅትና ሙስሊም ወርልድ ሊግ በሱዳን አልፋሽር ከተማ ታጣቂዎች በሰላማዊ ዜጎች ፈጸሙት የተባለውን ጥቃት በማውገዝ አስቸኳይ ተኩስ አቁም እንዲደረግ ጠይቀዋል። እንመለስበታለን፣ ይጠብቁን። የሶማሊያ አየር መንገድ ከሰላሳ ዓመታት ቆይታ በኋላ ወደ ስራ ሊመለስ ነው። የሶማሊያ አየር መንገድ ከሰላሳ ዓመታት ቆይታ በኋላ ወደ ስራ ሊመለስ መሆኑን የሀገሪቱ ትራንስፖርትና ሲቪል አቪዬሽን ሚኒስቴር አስታውቋል። የሀገሪቱ የትራንስፖርትና ሲቪል አቪዬሽን ሚኒስቴር ሙሐመድ ፋራኑ የሶማሊያ አየር መንገድ የተያዘው ዓመት ከመጠናቀቁ በፊት ዳግም ወደ ስራ ይመለሳል ብለዋል። በሀገር ውስጥ መገናኛ ብዙሀን ዘገባ መሰረት በአሁኑ ሰዓት የሶማሊያ አየር መንገድ አውሮፕላኖች እና መሳሪያዎች ወደ ስራ ለመግባት ዝግጅት አጠናቀዋል። ይህን ለማሳካት የቴክኒክና አስተዳደራዊ ዝግጅት ስራዎችም የመጨረሻ ደረጃ ላይ መድረሳቸውን ሚኒስትሩ አስታውቀዋል። ሚኒስትሩ አክለውም መንግስት በሶማሊያ ዋና ከተማ ሞቃዲሾ የሚገኘውን የአደን አዴ በመባል የሚጠራውን ዓለም አቀፍ የአውሮፕላን ማረፊያን ለማዘመን ማቀዱንና በመላ ሀገሪቱ በሚገኙ 15 አውሮፕላን ማረፊያዎች የማሻሻያ እና የማደስ ስራ እየተሰራ መሆኑን አስረድተዋል። የሶማሊያ አየር መንገድ ምቹና ደህንነቱ የተጠበቀ መሆኑን ለዓለም ማሳየት እንፈልጋለን እንፈልጋለን ሲሉ ተናግረዋል። በሀገሪቱ ሰባ ሁለት አየር ማረፊያዎች አስቸኳይ ጥገና ያስፈልጋቸዋል ያሉት ሚኒስትሩ፣ ያደጉ ሀገራት ደረጃን የሚስተካከል ባይሆንም ቢያንስ ከጎረቤት ሀገራት ሊወዳደር የሚችል አየር መንገድ እንዲኖረን እንፈልጋለን፣ ለዚህ ደግሞ እየሰራን ነው ማለታቸውን አርቲ በዘገባው አመልክቷል። የሶማሊያ መንግስት ባለፈው ሐምሌ ወር በግዢ ባገኛቸው ኤርባስ ኤ320 ሁለት አውሮፕላኖች ስራ ለማስጀመር ከወዲሁ ተዘጋጅቷል ተብሏል። እንደ አውሮፓውያኑ አቆጣጠር በ1991 ስራውን ለማቆም ምክንያት የሆነው የእርስ በርስ ጦር ነት መቀስቀሱ ነው። አየር መንገዱ ለ30 ዓመታት ያህል ከስራ ውጪ ከመሆኑ አስቀድሞ ምስራቅ አፍሪካ፣ መካከለኛ ምስራቅና አውሮፓ በረራ ያከናውን ነበር። የኢስላማዊ ሀገራት ትብብር ድርጅትና ሙስሊም ወርልድ ሊግ በሱዳን አልፋሽር ከተማ ታጣቂዎች በሰላማዊ ዜጎች ፈጸሙት የተባለውን ጥቃት በማውገዝ አስቸኳይ የተኩስ አቁም እንዲደረግ ጠየቁ። 157 ሀገሮችን ያቀፈው የኢስላማዊ ሀገራት ትብብር ድርጅትና ሙስሊም ወርልድ ሊግን ጨምሮ የአረብ ሀገሮች በሱዳን አልፋሽር ከተማ ታጣቂዎች በሰላማዊ ዜጎች ፈጸሙት የተባለውን ጥቃት በማውገዝ አስቸኳይ የተኩስ አቁም እንዲደረግ የጠየቁት ባወጡት የጋራ መግለጫ ነው። የአረብ ሀገራት ውግዘት የመጣው በጀነራል መሐመድ ሀምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ከባለፈው ሳምንት መጨረሻ አንስቶ የአልፋሽር ከተማን ሙሉ በሙሉ መቆጣጠሩን ተከትሎ በሰላማዊ ዜጎች ከፍተኛ ግፍና የመብት ጥሰት እየፈጸመ መሆኑ ከተገለጸ በኋላ ነው። የአረብ ሀገራትና የቀጠናው ድርጅቶች በመግለጫቸው የፈጥኖ ደራሽ ኃይሎች በአልፋሽር ከተማ በሚገኙ ሰላማዊ ዜጎች የፈጸሙትን ጥቃት ከባድ የሰብአዊ ጥሰት ነው ብለዋል። በሱዳን ለወራት በመደበኛ ጦሩና በፈጥኖ ደራሽ ኃይሎቹ ከበባ ውስጥ ውስጥ በቆየችው የሰሜን ዳርፉር ግዛት ዋና ከተማ አልፋሽር በሚኖሩ ሰላማዊ ዜጎች ላይ የጅምላ ግድያና የሰብአዊ መብት ጥሰት ተፈጽሟል የሚሉ ሪፖርቶች ወጥተዋል። ከሀገሮች መካከል የግብፅ የውጭ ጉዳይ ሚኒስቴር በጉዳዩ ላይ በሰጠው አስተያየት በሱዳን አፋጣኝ የሰብአዊ ድጋፍ ለማድረግ የሚያስችል የተኩስ አቁም እንዲደረግ አሳስበዋል። በመላ ሀገሪቱ እርቅ ለማምጣት ሁሉም የመፍትሄ አማራጮችና እርምጃዎች ተግባራዊ እንዲሆኑ ሚኒስቴሩ አክሏል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር በበኩሉ ፈጥኖ ደራሽ ታጣቂ ኃይሉ በተቆጣጠራቸው አካባቢዎች በሰላማዊ ዜጎች ላይ ተፈጽመዋል ያላቸውን ጥቃቶች አውግዘዋል። የፈጥኖ ደራሽ ኃይል ከሁለት ዓመት በፊት ሰላማዊ ዜጎችን ከጥቃት ለመጠበቅና የደህንነት ዋስትናን ለመስጠት ከሱዳን መንግስት ጋር በሳውዲ አረቢያ የተፈራረመውን የጅዳ ዲክሌሬሽን እንዲያከብር ሚኒስቴሩ ጠይቋል። የዮርዳኖስ መንግስት በበኩሉ እየተባባሰ በመጣው ሁከትና ብጥብጥ በእጅጉ እንዳሳሰበው በመግለጽ የሱዳንን ደህንነት ሉዓላዊነትና የግዛት አንድነትን የሚጠብቅ ፖለቲካዊ መፍትሄ ለማ ማግኘት የሚደረገውን ጥረት እንደሚደግፉ አረጋግጧል። የኢስላማዊ ሀገራት ትብብር ድርጅት እና አረብ ሊግ ከሌሎች የአረብ ሀገራት ጋር በጋራ ባወጡት መግለጫም በሱዳን የቀጠለው ግጭትና እየተስፋፋ የመጣው የእርስ በርስ ጦርነት እንደሚያሳስባቸው በመግለጽ በሀገሪቱ መረጋጋትና ብሔራዊ አንድነት ላይ አደጋ ደቅኗል ብለዋል። ከዚህ ጋር ተያይዞ የሙስሊም ወርልድ ሊግ ባወጣው ተመሳሳይ መግለጫ በታጣቂዎች ተፈጽሟል ያለውን ጥቃት በማውገዝ በሱዳን ሕዝብ ላይ መከራና ስቃይ ያመጣውን አውዳሚ ጦርነት ለማስቆም ቆራጥና ውጤታማ ውይይት ሊደረግ ይገባል ብሏል። ኒውዮርክ ታይምስ በጋዛ ላይ የሚያቀርበው ዘገባ አድሏዊ ነው ያሉ ከ150 በላይ የጋዜጣው ጸሐፊያን ራሳቸውን አገለሉ። ለኒውዮርክ ታይምስ ጋዜጣ በአስተያየት አምድ ጽሁፍ የሚያቀርቡ ከ150 በላይ ጸሐፊዎች በእስራኤል እና በፍልስጤም ጉዳይ እንዲሁም በጋዛ ላይ እየተካሄደ በሚገኘው ጥቃት ጋዜጣው ሽፋን የሚሰጠው አድሏዊ በሆነ መንገድ ነው በሚል ራሳቸውን ከዚህ በኋላ ጽሁፍ ከማበርከት እንደሚያቅቡ ገልጸዋል። እንደ ሚድል ኢስት ሞኒተር ዘገባ ከሆነ ጸሐፊያኑ በጋዛ ዘገባ ሳቢያ ከዚሁ በኋላ ጽሁፍ ጽሁፍ እንደማያበረክቱ አሳውቀዋል። ጸሐፊያኑ የኒውዮርክ ታይምስ አስተዳደር በፍልስጤም ጉዳይ በአድሎ የተሰሩ ዘገባዎች ላይ ግምገማ እንዲያካሂድና ለፍልስጤም ሽፋን በሚሰጥበት መንገድ ላይ አዲስ የኤዲቶሪያል አሰራር እንዲዘረጋ ጠይቀዋል። በተጨማሪም የኒውዮርክ ታይምስ ኤዲቶሪያል ቦርድ በእስራኤል ላይ የአሜሪካ የጦር መሳሪያ እገዳ እንዲጣል ጥሪ እንዲያቀርብ ጠይቀዋል። ጸሐፊያኑ በጋራ በጻፉት ደብዳቤ ላይ የኒውዮርክ ታይምስ ጋዜጣ ለአድሏዊ ዘገባው ኃላፊነቱን እስከሚወስድበትና በአሜሪካና በእስራኤል መካከል በጋዛ ላይ ስለተካሄደው ጦርነት በሀቀኝነትና በሥነ ምግባር ሪፖርት ለማድረግ ውሳኔ እስካላሳለፈ ድረስ ድርጊቱን ይህንን ብልሹ አሰራር ለማስቀጠል የሚያስችል ፍቃድ እንደ መስጠት ይቆጠራል ብለዋል። በደብዳቤው ላይ ስማቸው ከተጠቀሱት መካከል ሪማ ሐሰን፣ ቼልሲ ማኒንግ፣ ረሺዳ ጧሊብ፣ ሳሊ ሩኒ፣ ኤልያ ሱሌይማን፣ ግሬታ ተንበርግ፣ ቬት ታን ንጎዬን እና ዴቪ ዚሪን ጨምሮ በርካታ ታዋቂ የአሜሪካ አክቲቪስቶች፣ አርቲስቶች እና ፖለቲከኞች ይገኙበታል። ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብረት ቆያሁ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።